እንዴት ናቸው ሰላም ናቸው ወይ አላችሁ ወይ እንዴት ነው ሁሉ ሰላም ነው ዛሬ እናንተ ቤት ባድስ ቻሌንጅ ይዤ መጥቻለሁ ልፈትናት ነው አንቺ ሁሉ ጊዜ መብላት ነው እንዴ አንቺ ጊዜ ሁሉ ጊዜ መጠቅጠቅ ነው እንዴ የምትሉት ዛሬ አቅሟን እንፈትናለን የመጠቅጠቅ ዋጋና ትርጉም ዛሬ ይታያል እኛ አካባቢ እንግዲህ 24 ሰዓት ነው ዝናብ ነው ጭቃ ነው ውሃማ ነው እየተንበጫረቀንም ብሆን ሰብስክራይብ ላይክ አድርጉ፣ እሺ 50 ካስገባችሁም ደግሞ ማለት ነው ሰርፕራይዝ አላችሁ። እውነት ነው እውነት 50 ካስገባችሁ ነው እና ምንድን ነው ምን ማድረግ ነው መጣሁት መሰለኝ። ዛሬ እንግዲህ ታውቃላችሁ፣ አንቺ በጣም ፍሬሽ ዝብዝብ ሆኔ ተንቀሳቃሽ ምግብ ቀንሺ፣ ተንቀሳቃሽ እንኳን አላላችሁትም። ምግብ ቀንሺ፣ ምግብ ቀንሺ ነው የምትሏት። እና እንግዲህ እኔ ይህን ያህል የስፖርት ባለሙያ ባልሆንም ያው ከልምድ አንጻር ትንሽዬ እውቀት ይዤ እመጥቻለሁ። እሷ ደግሞ በቅርብ ነው ወለዳቸው። አይታችኋል፣ ታውቃታላችሁ። አንድ ዓመት ልትቀርብ ነው። የአካል እንቅስቃሴ ጥሩ ነው ለሰው ልጅ ቆንጆ ነው እና ለጭንቀቱ ራሱ ጥሩ ነው። ለጥንካሬ ሳይሆን ለጭንቀቱ ሰላም ይሰጣልና ጋይስ ከኛ ጋር ነው። አሁን የምንጀምረው ሰውነት ከማማሟቅ ነው። ያው ቤት ውስጥ ስለሆነ ትንሽ ሰውነት ማማሟቅ ቤት እና ለምሳሌ ትንሽ ከነሱ እንዳይልቅ ወደዚህ ትንሽ ካጥቶ እስኪ እስኪ እስኪ እ እናት የቁመት ነገር እንዴት ነው የቁመት ነገር አልገባኝም። ትይቱ ካሜራውን ቆረጥኩት ነው እና ነው ለምሳሌ ከእንቅልፍ ተነስተናል ሰውነታችን

እናቶች እንግዲህ የአቅማችን ከቤት ውስጥ ትንሽ ሰውነታችን እያሟሟቋችሁ እያጠናከራችሁ ቆዩ እንጂ መቀመጥ ካበዛችሁ ቤት ውስጥ ራሱ ለውጥ ካላችሁ ነምበር ቱ ነምበር ፍሪ ነምበር ፎር እንስታል ስራ አሰሪ ሰራተኛ ካላችሁ ራሱ የራሳችሁን የሆነ ስራ ቤት ውስጥ መመላለስ እራሱ። እሺ እናቶች፣ ወጣቶች የግድ መሮጥ አለባችሁ።

ጋይስ ፈርቴና በትንሹ ዛሬ ለማሟቀ ያህልና ሰውነት እንዲለምድ ነገ ስትራፖ እንዳይሆን እንዳይበዛባት ደግሞ ትንሽ ይሄ መጣ ይሄ ተቃጠለ አርገን እንድሰራ ነው። ያቆም ነው ከግሩ ስፖርት ነው እንቀጠላለን። እንዳቅምች ወደ ከባድ እንሄዳለን። አሁን ዛሬ የመጀመሪያ ስለሆነ ወደ ቀለል ያለ ነው ያሰመረው። በስናብ ስለ ስለተነሳ ነው። አሪፍ ደንስ ነው በስናብ ስለተነሳ ነው። እና ለዛ ነው ትንሽ ፀሐይ ማይመስላች። በፀሐይ ለምን ትሰራላችሁ እንዳትሉ የጭቃ ነው እራሱ እያቦካል ያለነው። እና ጋይስ ስንት ነው ሻ እና ፓርቲ እንቀጥላለን። እስከ መጨረሻ እንቀጥላለን፣ ማቆሚያ የለውም። በቃ ነገ በገብሬ በራሱ ነምበር ፖስታን፣ ነምበር ስሪ ወድቆ መቅረት የለም ነምበር ፎር እንደራሴ መነሻ ተራ በተራ እንፖስትላችኋለን። ይህን ቪዲዮ የደረሳችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ የጠረሁላችሁን ይቱም